እንድበሳጭ ፍቀድልኝ። ለምንድን ነው የምፈቅድልህ? ምክንያት ስላለኝ ነው። እንደ ጢቆ ግን ልጅ መሳቅና መጫወት እንጂ ደግሞ መበሳጨት አለበት። መናደድስ አይፈቀድም። ተናደስ ወዲያው ይበርዳል። መውደቅ ፈልገ ዛፍ ላይ ተውጣለ። ጢቆ ማሰበር አምሮኛል ብዬሻለሁ እንዴ። እና እና እና ታዲያ ለመብረድ በንዴት መንጨርጨር አለብን? እንዴ ራሴን ሳልጎዳ እኮ በትንሹ ነው። ት የጢቆ እሺ በቃ ተናደድ። ከፈቀድሽልኝ ደስ ይለኛል። ቀጥል ቀጥል። ምናደድ ነበር፣ እንዴት ነበር? እባካችሁ ጨረስክ? ኧረ ገና አልጀመርኩም። እና የተመደበልህ ጊዜ እኮ እያለቀኝ ነው። ካስፈቀድኩ በኋላ ሊጠፋብኝ አማረው እንዴ አስር ሰከንድ ቀርተዋል እሺ ከንዴት አይነቶች አንዱን አስመርጭኝ ጨራሽ ንዴት ልምረት ልጥቀው ምን አለ ብትተባበረኝ አንተ ጢቆ ግን ማለት ነው የዚህ አይነት ጥያቄ በአለም ላይ በቃ አይደለም በአለም ላይ በማርስ ላይ ምናምን እንኳን ታይቶ አይታወቅም ምንድን ነው እንዴት እንደምናደር ጠፍቶኝ እኮ ነው ቢጠቆዬ። ኧረ ይሄ ልጅ ግን ምንድነው? የነብር ጉንፋን ይዞታል እንዴ? ምንድን ነው ሰላስበው፣ ልታስቀኛ ማለት እንዴ? እንዴት? የነብር ጉንፋን ምን አይነት ነው? እንዳንተ ምን ያደርጋል? በቃ ምንም ምክንያት ሳይኖር ብስጭጭጭጭጭ የሚያደርግ ይመስለኛል።

እንዴት እንዴት? እና አስጎምጅተኝ አስጎምጅተኝ ብዬ ስታበቃ ደግሞ ዝም ልትል ነበር እንዴ? አንቺ አልተባበርም አልሽኛ? ቤት ቆይ በቃ። እኔ በአንተ ስለማልጨክን በየፋንታ ልትናደጅልኝ ነው አንቺ። ነሻ ረ ጢቁ፣ እኔ የነብር ጉንፋን አልያዘኝም። ደግሞ ምን ምን በወጣኝ ለምን ባንተ አልጨክንም አልሽኝ ታዲያ?

ደግም ትገደዳለህ፣ እምቢ በሌስ ትቀፈደዳለህ። ምን አይነት ዋና ትባካችሁ እና ግን ጥቁ ይልቅ ቀልድ ተወውና ተናደድ። ኧረ ይህቺ ልጅ ነገር አመጣች። እና በገዛች ቁስቁሴ ቁስቁሴ ነገር ለኩሴ እኔ ልታናደደኝ ነው። ታዲያ ምን አድርጌ

የምን ጫካ ደግሞ ምን ላደርግ? ምናልባት ባጠገብሽ ነበር፣ ሰላም ብሎሽ ካለፈ ብዬ ነው። ነበር ሰላም ሰላም ሰላም ብሎኝ ያልፋላ። ጢቆ ግን ልታለይ ሳሳኝ ፈልግህ ነው የምታሳይ? ምኑን ምኑን? እና ጥርሴ ቢስቅ የለ እኮ የሳኩል እንዳይመስል። ታዲያ ጥርስሽ ተንከትክቶ እኔ የለበትም ልትኛ ማረሽ ግን። ጢቆ ተው ግን ተው ግን ተው ግን ብታፍሽ ምናጥፈው ዛሬ ከመሬት ተነስተ ልታናድደኝ ፈልጋለ። አራ አልፈለግኩም። በቃ እሺ፣ እንደሱ ከሆነ ተናደድ። ወይ ቢጠቆ ምን ሆናለች ዛሬ? ተባበሪኝ ብላ እተባበራለሁ። በማናደድ ነው እንዴት? ምረጭልኝ አላልክም? እሺ፣ ሙዝ ልጣጭ ላይ ቆመ ፍረጥ ባላልሽ እሷማ ምን አላት? እና እና ከሄሊኮፕተር ጋር ልጋጭልሽ። ረባኬ እሷስ ምን አላት ተራራውን አንስቼ ስቼ ላፍርጦ። እሷን ብትሆን ምን አላት? በቃ አትላንቲክ ውቅያኖስን ጭልጥ አርግ። የለጣጣልሻ በጣም በጣም ትንሽ ናት እንዴ? በቃ በቃ ጨረቃን እንደ ዳቦ ገምጬ ኮኮባችሁን እንደ ቆሎ ልቆርጥማችኋ። በዚም አለቅህም እንዴ? ታዲያ ሌላ ንዴት ኬት ላምጣልሽ? እኔ ልምረጠለ። ከማርስ ላይ ዝለል ብቲን ግን አልቀባል ምኑን ምኑን

እያረረ ይሰቃል የተባለው እሱን በኋላ እነግርሃለሁ። ጢቆ አሁንስ አሁንስ በቃ ብረት ምጣድ ላይ ወጣ። ከዛዝ እንደ ማሽን ለውጥን ጣጣ ጣጣ ዛዝ ዛዝ። ይኸውልህ፣ ገዛማ ንዴትህን ተወጣ በቃ። ኧረ ዛሬ በገዛፌ ተንቀሽቅሼ ምን አይነት ጣጣ ገጠመኝ! በቃችሁ በለው። እሺ፣ እሳቱን አራግቢ በደንብ ተቀጣጠለ።

አረ እንኳን ማሽላ አላረገኝ ምኑን። ለካ እየተንጣጣ የሚፈናጠረው ወዶ አይደለም አንቺ። እና ለምን ይመስልሃል? ተጸጽቶ ሳይሆን አይቀርም። በምን ምክንያት? ንዴት እንደማይጠቅም ተረድቶ ምን አቀባጠኝ ብሎ ነ እኔን ማሽላዬ አይ አያ ማሽላ ይቆሆኛለሆ አይ ተላላ ማሽላ ተላላ ማሽላን ተውከውቀ ማሽላ ለሱም አልጠቀመውም። እኔማ እያረረ ስቃን ሲባል እውነት ነው ብዬ ቆቆ እያለ ነበር። ታዲያ ማሽላው እኚህና ቅመሾዋ። አንተ ምን ተማርክ ከሱ? መናደድ ለባሰ ሳት እንደሚያጋልጥ ነው። ምርጫ ያልተስማማህ አይወጣኝም። ቆይ ምን ይሻላል ጢቆ? ቆይ ቆይ ቆይ ቆይ ሌላ ንዴት ልምረጥልህ። ከዚህ ሁሉ የሰው ንዴት ለማብረድ መተባበር አይሻልም? ቢትቆየ እሱማ አልከኛ አሁንም ሰምቻለሁ ለወደፊቱም ተስማምቻለሁ በምን መናደር ትቻለው? ድንገት ብትናደድስ እንደ ማሽላ አልቀብጥማ እና ምን ታረጋለ ንዴት ካጋጠመኝ ጥፋ ከዚህ ብዬ ካጠገቤ አባርረዋለሁ ጢቆ አልሄድም ካለህስ እንደ ማሽላ ከምንጨረጨር የባቄላ ናሪያነት ተቀጥላለሆ የባቄላ ደግሞ ምንድን ነው በቀዝቃዛ ውስጥ ገብቼ በቆልት በሆነ አይሻለም? እንትን ነጭ ነገር ብቅ ብቅ ማድረግ አይሻለም? እና እሱ አይሻለም። ይሄ ጥሩ ሀሳብ ነው። መናደድ መጥፎ ጸባይ ስለሆነ አወጣኝም። እሱን እኮ ግን ጥሩ አድርገሃል። አያ ማሽላ ተማር ከባቄላ አንተ ግን ምን ታረጋለ? የሚያናድደኝ ነገር ቢገጥመኝ ድንገት፣ በቃ ከሆነ ሰው ጋር ወይ ደግሞ ከኔ ጋር ወይ ደግሞ ከየት ከወንድሞች ጋር ብትጋጭ ምን ታረጋለ? በተናደድኩ ሰዓት ምንም አልናገርም እንደምንም ብዬ ልክ እንደ ካከ ራሴን ስብስብ ባድርጌ ተቆጣጥሬ ዞር እላለሁ እና እና ከዛስ ንዴቴን ለመርሳት ጥሩ ጥሩ ነገር አስባለሁ። ምን አድርጌ ረባኬሽ? ብዙ ነገር ሞልቷል። እስኪ ለምሳሌ ለምሳሌ ሌ ቆንጆ ቆንጆ አበቦችን በሀሳቤ አስታውሳለሁ። አበባ ቢራቢሮዎችን ሲጎበኟቸው አያለሁ። ወዲያው ጥሩ መዝሙር እዘምራለሁ። ከዚህ በኋላስ ቁጣዬን አብርጄና ፈገግ ብዬ ቅር ያለኝን ነገር በትህትና በመግለጽ በሰላምና በፍቅር ለመግባባት እሞክራለሁ። ጥፋ ከጠገቤ! ዞር በልልኝ! በቃ አይፈልግም። ዞር በል ዞር በል! ምን አደረጉሽ? በቃ ትናደጃለች። ዞር በልልኝ በማ በቃ አላቅልም አላቅልም። ቢጠቆ አትጥራኝ። ምን አደረጉሽ? እና ስናደድ ዝም ብለታኛለ። ታዲያ ምን ላድርግ? አንተን ተናደድብኝ። ቆይ እሺ ታገሺ ታገሺ። ንዴቴ ሳይበርድ ታሎ ተናደደ አልኩ ተናደድ። አበቦቹ እንዴት ያምራሉ! ነጫጭ ጽጌረዳዎች ትሁት ናቸው። ቢጫዎቹ ፈገግታ ተለብሰዋል። እሮዝ ጽጌረዳዎች ይዘምራሉ። ቢራቢሮዎቹ መጡ። ከአበቦቹ ጋር ይወደዳሉ። አብረው ሲታዩ በጣም ያምራሉ። ምንድን ነው ዝም ትላለህ እንዴ? አበቦቹ ሰላማዊ ናቸው ቢራቢሮዎቹ ሰላማዊ ናቸው። ጭቅጭቅ አይወዱም። አቤት ሲያምርባቸው። ጭቅጭቅ አይወዱም። ፍቅሪ ዘሜረሉ አቤት ሲያምርባቸው። አቤት ሲያምርባቸው። ጮክቤል ጮክቤል ጮክቤል አበባቹ ታውበው ያምራሉ። ቢራቢሮዎቹ ልብ ይሰውራሉ። ሰላምን አስርፀው ፍቅር ይዘምራሉ። ሰላምን አስርፀው ፍቅሪ ዘምሄዳሉ ፍቅሪ ዘምሄዳሉ ቀው እሺ፣ ለምንድን ነው የዘመርከው? የተናደደ ሰው ሲያጋጥም በትዕግስት ማሳለፍ ነገር ያበርዳል ብዬ ነው። ግን ለምን እንደተናደድኩ ታውቃለህ? አልገባኝም፣ አልገባኝም ቢትቆየ አንተን ለማናደድ ነው። ለምን ለምን እና? በአፍ ብቻ ነው ወይስ ደግሞ በተግባርም ያደርገዋል ብዬ ነው። ምኑን ምኑን የነገርከኝ ጥሩ ዘዴ ለመፈተሽ ልፈትን ብዬ ኮኖ እንዴት አየሹ ታዲያ ዘዴን ቢት ቆየ አድንቄ በቃ ማሽላ ሞኝ ነው ማሽላ ሞኝ ነው፣ ቸኩሎ ይናደዳል፣ እያረረ ሲስቅ እሳት ላይ ይጠዳል። ባቄላ ብልህ ነው መታገስ ይወዳል።

ጨለው ጢቆ፣ አሁን ተሻለች ቢጠቆሻ? ምን ምን ቢጠቆሻ? ተሻለች። እኔ አሞኛል ብዬ አለ። ታዲያ ቅድም የነበር ጉንፋን ይዞሽ ነበረ። እንዴት እንዴት ቢጠቆዬ ሰልፍ ልታስቀኛለች? ታዲያ ከመሬት ተነስቶ ሲያነጫንጭሽና ሲያስቆጣሽ አይቼ ነው። በል ደግሞ ቢጠቆ ብላኛለች ብለህ እንዳትቀጥል። ምኑ ንነገር ያለእንምን ምኑን ቢጠቆ እኔ አፌ ላይ መቶልኝ ሲቀልድ ነው እንጂ የነብር ጉንፋን የሚባል ነገር ምናልባት ልክልቶኝ የነብር እሱ ችኩል ስለሆነ እንደዛ ሲያደርገው አይተሽው ይሆናል። የት አግኝቼው? አይኑን ያፈጠጠ ጠብደል ነብር አላችሁ አይደለ? እኛ ታዲያ ያውም አፉዴ ክፈቴ ምት ይዞ አይባላም፣ አይባላም። እና የምን ነብር ያየኸው ግቢያችሁ ተሰቶ ፀሐይ ሲሞቅ? እኛ ግቢ ነብር እና ያውም አይኑን ያፈጠጠ ፈለቀየ

በጣምንኛአረትስክሽ ብዬ ቢሆንም ነገርን ነገር ያነሰዋል ከተባለ እኔ ላንዛው። እንደ እሱን የብርድ ልብስ እኮ ነበር ልጅ ሆኜ በጣም ፈራው የነበረው እና ፍጥጥ ብሎ ሲያይ ነ አሁ አሁንማ ብርድ ልብሳችን ስላለቀ አይኑን ጭፍን አድርጎ ተጠምጥሞ ያሞቀኛል። ኖ አይኑን ጨፈነ ብለን። ለማንኛውም ግን ተጠንቀ ኧረ ምን ያደረገኛል? እንደዚህ እያለ ቢያደርገስ ምን አድርጌው እና በእንቅልፍ ልብ ስትጫወት እንደዚህ ጢሙን ብትነጨውስ? ኧረ ንዴት ጥሩ እንዳልሆነ ስላስተማርሽኝ ግን አመስግኘሽ ሰበቃ አንድ ጥያቄ ልጠይቀሽ። የምን ጥያቄ ነብር? ለምንድን ነው ብርድ ልብሶች ላይ ቁጥጥ ያለው? እኔ በርዱት መሰለኝ ተባለ። እንዴ እና ወይኔ ጢቆ ሰዓታችን አለቀ። ኧረ ከመኔው በቃ ይኸውልህ አንድ መዝሙር እንዘምርና በቃ እንለያይ። በቃ እንደውም የታሪክ እንስሳ መዝሙር ሻደ እንዘምር እንዘምር። ዛሬ እኮ ጫካ ውስጥ ነው አልኖ ከጋሽ ነበርና ጋሽ ነበር ደህና ሁን ምን እንበለው። ታሪክ እንስሳ ላይ ደኑ ሲቃጠል አይተሃል እንዴ? ደኑ ሲቀጠሉ ብሎ የዘመረው ኮል እሬ እሬ በጣም ወደው መዝሙር እንዘምረን ደኑ ሲቃጠሉ፣ እንዴት እንሆናለን? ከመኖሪያ መንደራችን እንሰደዳለን። የት እንኖር? የት ተቃጠለ ጫካችን፣ በጣም የምንወደብ የእኛ ሰፈራችን። አይዞ አይዞ ጋሽ ነብርዬ፣ እኛ ጫካውን እንንከባከባለን፣ እናለመዋለን፣ እንጠብቀዋለን። ደኖች አይቀጠ መርካም ቀምቢትቃ